አረ፣ ታይ ልዕልቴ ታይ ታይ እንደዚህ ማታስቂኝ ትላላችሁ ሀይሚ የኔ አንቺን በማወቅ እኔ ሁል ጊዜ ደስተኛ ነኝ ውዶቼ። ሀይሚ የዛሬ ፖስት ያደረገችውን አይቼ ብቻዬን ስስቅ ስስቅ ከዛ ለምን አብረን አንስቅም አልኩኝ። ለምን ቪዲዮ አልሰራላቸውም የሀይሚ ደስታ የሚያስደስታቸው ለምን አልኩኝ። እኔ ተነሳሳውኝ ቪዲዮ ለመስራት ማለት ነው ውዶች። ይሄ ይሄ በጣም ያስቃል፣ የምሬን ነው። እና ሄድበታለሁ በሰፊ ላይክ ሼር አድርጉ፣ ላይክ ሼር አድርጉት እና አድርሱ ትላላችሁ። እሷ እንደዚህ ናት እንደዚህ ናት። ማማዬ ስለ እኔ ከማውራትሽ በፊት ይላል ደፍረሽ መስተዋት ፊት ቁሚ ምስሊ። መናገር ያክል በጣም አስተማሪ የሆነ ነገር ነው ግን ማለት ነው ሀይሚዬ ልእልቴ፣ እኔ ልእልቴ ነው የምንሽ። ሀይሚዬ ማለሽም ልእልቴ፣ እንዴት ነው መስተዋት ፊት የሚቆሙት? ይህን ፊት አለዮ ፊት ለፊት ይዘው እንዴት ነው መስተዋት ፊት የሚቆሙት? አይደል? ተይ ተይ ተይ ተይ፣ ልእልቷ ተይ ተይ። የሆነ ቦታማ ጠጉር አይቼ እኮ የሆነች ሴትዮ ጠጉራ ይቼ በጣም አንቺን የምሰድብሽ ጠጉሯን አይቼ ተገረምኩኝ። እንዴ ምናምን አልኩኝ ይችላት አይ፣ ምንም እንደዛ መብድቅ ቁጭ እያደረገ የምትናገራት ምናምን ነገር አልኩኝ። አወቃል ይችላት አንደኛ ምናምን ተብሎ ተልኮልኝ፣ ወይ ጉድ አልኩኝ፣ ወይ ጉድ አልኩኝ፣ ውዶቼ፣ ወይ ጉድ አልኩኝ። እና አንዳንድ ጊዜ የሰው መስተዋት ፊት ሲቆም አንዳንድ ጊዜ ማለት ነው። አንዳንድ ሰዎች ሰው መስተዋት ፊት ሲቆም ማለት ነው፣ ልእልቷ ማለት ነው። ይህም ፊት አለው ፊት ለፊት የሚሆን የሚሆን ፊት ካላቸው መስተዋት ፊት መቆም አይችሉም ያ ማለት እኔ ለመናገር እያልሻልሽ ልቷ ማለት ነው ደፍረሽ መስተዋት ፊት ቁሚ እሷ እንደ ዝናት እሷ እንደ ዝናት ከማለትሽ በፊት ደፍረሽ መስተዋት ፊት ቁሚ ማለት ምን መሰላችሁ ውዶቼ በዚህ ብዙ መልእክት አለው በውስጡ እኔ ማን ነኝ ትላላችሁ ራሳችሁን በመስተዋት ስታዩት እኔ ማን ነኝ ትላላችሁ የራሳችሁን ጉድፍ በመስተዋት መጀመሪያ ማየት አለብን የራሳችንን ጉድፍ። ሰው ጋር ከመንጠልጠላችን በፊት የራሳችንን ጉድፍ ማየት አለብን። አዎ እውነቴን ነው የምላችሁ። አንዳንድ ሰው የራሱን ጉድፍ የራሱን ድክመት ሳያይ ሌላውን ሰው ለማጣጣል ነው የሚሮጠው። በተለይ ደግሞ ዛሬ ሀይሚዬን ወይኔ ጉዴ አቤት ቤት እኔ ግን ምንም ማለት አልችልም። በቃ ዝምታ ይሻላል መሰለኝ። አንዳንድ ጊዜ ውዶቼ ባላየ ማለፍ ይሻላል። እንደ ልዕልቷ ማለት ነው። ልዕልቷ በቅኔ ነው የምትወጋቸው እንጂ ዝመታ ለምንሰደባችው ለምን ሰደባችው ለምን እንተስተናገራችሁ ምናምን። ኧረ እንደው ምንድን ነው እጅሽ ወርቅ ይዝገንልኝ የኔ እናት፣ እንደው ምንም መልስ እንዳትሰጪ፣ እንደው ራስሽን እንዳታቀል፣ ይህን ነው ማለት ንፈልገው። እኔ ዝምታሽን በጣም ነው የምወደው ሀይምዬ። እኔ ይህንን ቪዲዮ መንሽን አረጋለሁ ለአንቺ። እውነቴን ነው ምንም አይነት መልስ እንዳትሰጪ የኔ እናት፣ ዝምታን የሚያምርብሽ